ይህ ብስራት ስፖርት ነው። በብስራት ኤፍኤም 101.1 የሬዲዮ ሞገድ እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ እያደመጣችሁ ትገኛላችሁ። ትናንትና ኢፕስዊች እና አርሰናል ተጫወቱና አርሰናል አራት ለዜሮ አሸነፈ። ጨዋታ የተከናወነው በሰፎልክ ክፍለ ሀገር እንግሊዝ ምስራቃዊ ባህር ዳርቻ በምትገኘው የወደብ ከተማ ኢፕስዊች ነበር። አርሰናል በቻምፒየንስ ሊግ ትልልቅ ጨዋታዎች መካከል የሚያከናውነው አንድ ግጥሚያ ስለሆነ ኢፕስዊችን በአንድ በኩል እየገጠመ በሌላ በኩል ደግሞ ራሱን ለፓሪስ ሰንጀርመ ግጥሚያ የሚያዘጋጅበት ጨዋታ ነበር ትናንት በዩቲዩብ በኩል። ጨዋታውን ስናስተላልፍ እንዳልኩትም ይሄ ጨዋታ ሶስት ነጥብ ያስፈልገዋል። በፕሪሚየር ሊጉ ላይ መሸነፍን አላማ አድርገ በፍጹም ልትገባ አትችልም። ነገር ግን ከተጋጣሚ ሁኔታ አንጻር ኢፕስዊችን ማሸነፍ ከባድ ላይሆን ይችላል። አርሰናል ግን አርሰናል ማነው? አርሰናል ኢፕስዊችን እያሸነፈ በአንድ በኩል ደግሞ ሌሎችንም ክለቦችም የፕሪምየር ሊግ ሰንጠረዡ ላይ ያለውን ርቀትም እያሰበ ነው የሚጫወተው። ግን ልክ እንደ ዝግጅት ጨዋታም ለፓሪስ ሰንጀርመ ራሱንም እያዘጋጀ ያመሸበት ነበር ብዬ ነው ማምነው። ለዚህም ይሄ የቀኙን የማጥቃት ክንፍ ዋነኛውን የቡድኑን የፍልሚያ ሰይፉን የሳለበት ጨዋታም ነበር ብዬ ነው ማስበው። አንድ ጨዋታ ሌላ ተጨማሪ ደግሞ ሪኸርሳል ወይም ደግሞ እንደ ሙከራ ከመደበኛው ለህዝብ ከሚቀርበው ተውኔት በፊት እንደሚደረግ ልምምድ ሊቆጠር የሚችል የክሪስታል ፓላስ ጨዋታ አለ። እንደዚህ ስላችሁ ጨዋታውን ንቄው አይደለም ወይ ክሪስታል ፓላስ ንቄ አይደለም። አርሰናል በቃ በዚህ መልኩ ነው የሚጫወተው ማለት አይደለም። ግን ያንንም እየተጫወተ በሌላ በኩል ግን ራሱን እያዘጋጀ ነው ያለው ለፓሪስ ሰንጀሮም የግድያ መሆን ስላለበት። ምክንያቱም እስቲ እዩት የትላንትናውን ግጥሚያ፣ ትልቁ ነገር አሰልጣኙን ከጨዋታ በኋላ እንደዛ ፈገግ ያስደረገው ሚኬል አርቴታን የቡድኑ የሚያስፈራው ብዙ የሚፈጥረው ብዙ ጎል የሚገኝበት የቀኝ ክንፍ በተሻለ ብቃት የመገኘቱ ጉዳይ ነው። ያ የሦስት ተጫዋቾች አክሲስ አሁን ተመልሷል። ቤን ዋይት፣ ማርቲን ኦዴጋርድ እና ቡካዮ ሳካ ከህዳር ወር ወዲህ አንድ ላይ እንደዚያ ተጫውተው አያውቁ። ወይ አንድ ይጎላል፣ ወይ ሁለት ይጎላል፣ ወይ ሶስቱም አልነበሩ። ሳካ በቅርብ ጊዜ ነው ከጉዳት የተመለሰው። በቤርናቢው እንደገና ጀግና ሆኖ ወጣ። ኦዴጋርድ ያለ ሳካ በአንድ እጁ ለማጨብጨብ ሲሞክር እንደነበረ እና ሳይሳካለት እንደቀራ አይተናል። ኦዴጋርድ እና ሳካ ደግሞ ከዩሬን ቲምበር ጋር ሲጣመሩ ከበስተጀርባቸው ደግሞ የለመዱት ደጀን አልነበረም። የቀኝ ማጥቃቱን ከእነርሱ ጋር ፊት ኋላ እየሆነ መሀል እየገባ ሶስት ማዕዘናዊ ውህደትን እየፈጠረ የሚጫወተው ዋይት አልነበረም። እሱም ተጎድቶ ቲምበር በሚሰለፍበት ጊዜ የዋይት ያህል አይሆንላቸው አያችሁ። እና እነዚህ ሶስት ተጫዋቾች ትላንትና ከረጅም ጊዜ በኋላ ከወራት በኋላ አንድ ላይ ተሰልፈውለት አንድ ላይ ጀምረውለት ልበል፣ አንድ ላይ ጀምረውለት ምርጥ አስራ አንድ ውስጥ በምርጥ ብቃት ደግሞ አጠናቀቁ። በሚያስገርም የማጥቃትና የፈጠራ ስታቲስቲክስን የጨረሱት የእኔ ግምት እንዲያውም የኔ እይታ ትላንትና ቡካዮ ሳካ ጉዳት ባያጋጥመው ኖሮ ይህን ጨዋታ ሙሉ ዘጠና ደቂቃ መጫወት ነበር። ያለ ጥርጥር ሚኬል አርቴታ ሐሳቡ ይሄ እንደሆነ አምናለሁ። ስለተጎዳ ለጥንቃቄ ነው የቀየረው። ለምን መሰላችሁ? ለወራት ሳይጫወት ስለቆየ አሁን የድካም ጉዳይ ጉዳዩ አይደለም። ቤን ዋይትም፣ በቃ ተጫዋቾች መፈራረቅ አለባቸው ይረፉ ከምትሏቸው መካከል የሚገባ አይደለም። የኦዴጋርድ ደግሞ በሁለቱም ጨዋታዎች ላይ በሪያል ማድሪድ ሁለቱም ጨዋታዎች ላይ የተሰለፈ ነው። ትናንትናም ዘጠና ደቂቃ ነው የተጫወተው። ኦዴጋርድ ደግሞ ከሳካና ከዋይት ጋር አሁን ያንን ቅንጅት የበለጠ አብላልተው ስል ያደርጉ ዘንድ እንደዚህ አይነት የነጥብ ጨዋታዎች ስለሚያስፈልጉት ተጨማሪ ያንን ከወራት በፊት የነበረውን መልሶ ለማምጣት እድል ይሰጣቸዋል። ተጋጣሚው ኢፕስዊች ሆነ ተጋጣሚው ክሪስታል ፓላስ ሆነ ኤክስ ሆነ ዋይ ሆነ አይደለም ጉዳዩ ራሱ ቡድኑ አርሰናል ይህንን ጠንካራውን የቀኝ የማጥቃት ክፍል ለፒኤስዤው የኤምሬትስ ጨዋታ የማክሰኞ የነገ ምሽቱ የነገ ሳምንቱን የነገ ሳምንት ምሽቱን ጨዋታ በደንብ ስል ሆኖ ለመምጣት አንድ ላይ ማጫወት ነበረበት። ሳካ ግን ጉዳት አጋጠመው። ለኢፍ ዴቪስ የተባለው የኢፕስዊች የግራ መስመር ተከላካይ የሳካን የተረከዝ ጅማት የኤኪሌስታ እንደሚባለው ቁርጭምጭሚቱ አካባቢ ስለገጨው ከኋላ ለአርሰናል ደጋፊዎች ጭንቀት ሆኖ ነበር ሌላ ጉዳት ያጋጠመው እንደው በሚል ተመልሶ ተጫውቷል። ልጁ ግን ለጥንቃቄ በሚል ሃምሳ ሰባተኛው ደቂቃ ላይ ቀይሮ አስወጣው። የሆነ መቀጥቀጥ አጋጥሞታል እግሩ በኋላም ከጨዋታው በኋላ እንዳለው ሚኬል አርቴታ ለክፉ የሚሰጥ አይደለም። ያው አሰልጣኞች እዚህ ጋር በጣም ኦነስት ናቸው። ብዙ ጊዜ ብዙ ጊዜ ማነው ዘርክዚ እንደዚህ አይነት እንዲህ ጉዳት ገጥሞት አይደለ? ሩበን አሞሪም ከጨዋታው በኋላ እንዴት ነው ሲባል አይ ተስፋ ያለው አይመስልም አሉ። ተስፋ የሚያስቆርጥ ነገር ከሆነ ቀጥታ ነው የሚነግሩ። የሚደባብቁት ነገር የለም እዚህ ጋር። እውነትም ከዛ በቀሩት የውድድር ዘመኑ ጨዋታዎች አይሰለፍም ዘርክዚ ተብሎ የሕክምናው ምርመራም ይፋ ሲሆን ተነገረ። በሌሎቹም ተጫዋቾቹ ላይ ከበድ ያለ ጉዳት ካጋጠመ ከጨዋታው በኋላ ከዶክተሮቹ ጋር ከተነጋገረ አርቴታ አይደብቅም፣ ይናገራል። እዚህ ጋር ግን የሳካ ነገር ለክፉ እንደማይሰጥ መናገሩ ለደጋፊዎች እፎይታ ነው። ግን አንድ ሀሳቡን ግን አስተጓጉሎበታል። አርቴታ ሳካ ሳይጎዳ ከኦዴጋርድና ዋይት ጋር ዘጠና ደቂቃ ተጫውተው የበለጠ ጨዋታውን እንደ ልምምድ ቢጠቀሙበት መዋሃጃ ቢያደርጉት ደስ ባለው እና ጉዳት ካልሆነ በስተቀር የጉዳት ሪስክ ነው የሚፈራው በዚህ ሰዓት ላይ እንጂ ለሳካ አሁን ድካም አሳሳቢ ጉዳይ አይደለም። አሁን የሳካ ኦዴጋርድ፣ ዋይት ጥምረት መጥቷል። ኦዴጋርድም ኦዴጋርድን መስሏል። ትላንት የምናውቀውን ያንን ኦዴጋርድ ትላንት። ውድ አድማጮ ስታቱን ስትዩ አንድ መቶ አስራ ሰባት ጊዜ ነው ኳስ የነካው በሜዳው ላይ ከነበሩ ተጫዋቾች ሁሉ በላይ ከኳስ ጋር የተገናኘ ተጫዋች ማርቲን ኦዴጋርድ ነው። ኳስ መንካቱ ብቻ አይደለም፣ አንድ መቶ አንድ ኳስ አቀብሏል። ሰማንያ ዘጠኝ ፐርሰንት ስኬት እንዲሁ ከኳስ ጋር ጊዜ ሲባክ ሲያባክን ደግሞ አልቆየም። የማጥቃቱን ዓላማ ከሚጠበቅበትም በላይ አሳክቷል። ሶስት የጎል ሙከራዎችን ሞክሯል። ሁለቱን ኢላማቸውን ጠብቀውለታል። አምስት ቁልፍ ኳሶችን አቀብሏል። ጓደኞቹ የጎል ሙከራ እንዲያደርጓቸው ጥሩ ጥሩ የመጨረሻ ኳሶችን ሰጥቷል። እዚህ ጋር እነ ኦፕታ እንደሚሉት ከሆነ ከ2016-17 የውድድር ዘመን ወዲህ በአንድ ጨዋታ ላይ በአርስናል ሰባ እና ከሰባ በላይ የመጨረሻ የሜዳው ክፍል ላይ የሚገቡ ስኬታማ ፓሶችን በማስመዝገብ ትላንት ሌላ ታሪክ ጽፏል። ከአምስቱ ተጫዋቾች አንዱ ሆኗል። ሜሱት ኦዚል ሁለት ጊዜ፣ ጆርጊኖ አንድ ጊዜ፣ ሴስክ ፋብሪጋዝ አንድ ጊዜ በዚህ ከኦዴጋርድ በፊት የሚጠቀሱ ነበሩ። ኦዚል ሰባ አምስት ጊዜ ወደ አታኪንግ ሰርድ የተሳኩ ኳሶችን በአንድ ጨዋታ ያስመዘገበው ከዌስት ብሮሚች አልቢየን ጋር በተጫወቱበት ግጥሚያ ነበረ። በዛን ጊዜ ይኸው ተጫዋች ደግሞ ከስዋንሲ ጋር ሰባ ሁለት ጊዜ እንደዚሁ የተሳካ ኳስ በማቀበል ሌላ ታሪክ ጻፈ። ይሄ እንግዲህ በሌሎች የሜዳው ክፍሎች ላይ የተደረጉትን ቅብብሎች አይደለም ላችሁ። በመጨረሻው የሜዳ ክፍል በማጥቃቱ ክፍል ጆርጊኖ ሰባ ሁለት ጊዜ ከኒውካስል ዩናይትድ ጋር አስመዘገበ። ፋብሪጋዝ ከሃደርስፊልድ ታውን ጋር በመጨረሻዎቹ ዘመናት በአርሰናል ማሊያ ሰባ ጊዜ አቀብሏል። ትላንት ማርቲን ኦዴጋርድ ወደ ኢፕስዊች ታውን የመከላከል ዞን ወይም ወደ አርሰናል አታኪንግ ሰርድ ሰባ ያልተዛነፉ ኳሶችን በማቀበል በቅብብል አስደናቂ ስራ ሰርቶ ወጥቷል። እነዚህ ዲቴይልስ እነዚህ ዝርዝር ጉዳዮች ናቸው ሚኬል አርቴታን ትላንት ያስደሰቱት አራት ለዜሮ ያሸነፉት። 14ተኛው ደቂቃ ላይ ኦዴጋርድ አሲስት አድርጎ ሊያንድሮ ትሮሳር አስቆጠረ። 28ኛው ደቂቃ ላይ ሚኬል ሜሪኖ አሲስት አድርጎ ጋብሪኤል ማርቲኔሊ ሁለተኛውን ጎል አስቆጠረ። ከቀኝ በኩል የመጡ ኳሶች ናቸው ሁለቱም የነበሩት። 69ኛው ደቂቃ ላይ ትሮሳር እንዲሁ ከዴክላን ራይስ 88ምንተኛው ደቂቃ ላይ ኢትን ዋኔሪ ተቀይሮ የገባው ተጫዋች ከኦሌክሳንደር ዚንቼንኮ ያገኛቸውን ኳሶች በማስቆጠር አራት ለዜሮ ማሸነፍ ችለዋል። ይሄ ሚኬል አርቴታ እንደሚለው ዘንድሮ በፕሪሚየር ሊጉ ላይ ከተጫወቷቸው ጨዋታዎች ምርጡ የመጀመሪያ ግማሽ ቤስት ፈርስት ሀፍ እንደሆነ ተናግረዋል። ለዚህ ነው በርዕሳችን ላይ በትምህርት ጥቅስ ውስጥ ይህን የተጠቀምኩበት። የዛሬ 23 ዓመት ውድ አድማጮች በሃይበሪ ስቴዲየም አርሰናል በአሮጌው በበፊቱ ስታዲየም በነበረበት ጊዜ ከሌስተር ጋር ተጫውቶ ነበር። ልክ የዛሬ ትላንት አይደለም፣ የዛሬ አንድ ቀን ሲቀረው 23 ዓመት ሊሞላው አንድ ቀን ሲቀረው ነው ኢፕስዊች ታውን አርሰናልን ትላንትና ያስተናገዱ እና ያኔ ታዲያ ከ23 ዓመት በፊት ኢፕስዊቾች ለ ለዜሮ በሃይበሪ ተሸነፉና አራት ጨዋታ እየቀራቸው ወደ ታችኛው ዲቪዚዮን መውረዳቸውን አረጋገጡ። ከዛ በኋላ ኢፕስዊች ወደ ፕሪምየር ሊግ የተመለሰው ዘንድሮ ነው። ዘንድሮም ታዲያ ተቆናጦ በፕሪሚየር ሊጉ ላይ መቆየት የሚችል አይደለም። አላረጋገጠም፣ ግን ወርዷል። እንደዛ ብል ይሻላል መውረዱ አይቀርም። አሁን በአርሰናልና በኢፕስዊች መካከል የ45 ነጥብ ልዩነት ተከፍቷል። ሁለተኛና 18ኛ ደረጃ ላይ ነው ያሉት። ኢፕስዊች ካለፉት አስር ጨዋታዎች አንድ ብቻ ነው ያሸነፈው። ኬራን ማኬኒ፣ የ38 ዓመቱ አሰልጣኝ፣ በዚህ ሲዝን መጀመሪያ ላይ በብዙ ክብር በብዙ ሙገሳ ወደ ፕሪሚየር ሊጉ ከኢፕስዊች ጋር መጣ። ቼልሲ፣ ማንቸስተር ዩናይትድ፣ ብራይተን አሰልጥነን ብሎ ፈልገውት ነበር። እሱ ግን እርዛ ቆየ። ነገር ግን ዘንድሮ ከኢፕስዊች ጋር ውጤቱ ግን የተጠበቀውን ያህል አልሆነም። ኢፕስዊች መውረዱ፣ ትልልቅ ተጫዋቾችን መሸጣቸው የሚቀር አይደለም። ለትላንትና ግን ለአርሰናል የነሳካ ኦዴጋርድና ዋይት መመለስ ለሚኬል አርቴታ ከፔዥ ጨዋታ በፊት ተፈላጊው ጥሩ ዜና ነው። ዋናው ስፖርት ኢትዮጵያዊ የሆነ የስፖርት ጥቅ ብራንድ ነው።